ጉድ ጉድ አነጋጋሪው የሀንቾ ታሪክ እንደቀጠለ ይገኛል። ሀንቾ በእውነተኛና በትክክለኛ መንገድ በመሄዷ ሁሉንም አሸንፋ ዛሬ ላይ ሁሉም በሰሩት ስራና ባደረጉት ድርጊት አፍረው ወደ እውነተኛው መንገድ ተመልሰዋል። በተለይ ወይዘሮ ባዩሽ ከእርግብ ጋር አብረው ተመሳጥረው የወይዘሮ ሜላት የሆነን ነገር የግሏ ለማድረግ ስትደክም እየኖረችው በስተመጨረሻ እውነት ሲገባት የሰው ነገር የሰው እንደሆነ ክፋትና ተንኮል በሆነ አጋጣሚ መጋለጥ እንዳለ ስታስብ ወደ ወይዘሮ ሜላት ቤት ሰተት ትብላ ባዩሽ በእርግብ ተንኮልና በእርግብ ምክንያት ተወይዘሮ ሜላት የወሰደችውን ገንዘብ መለሰችላት። ተምቹ ደግሞ እጅግ በጣም በሚገርምና ልዩ ቀን በሆነችው ከወይዘሮ ባዩሽ የሀኒቾን ፎቶግራፍና መስቀል አፍንጫዋን ይዞ ተቀብሏት ነበረ። ከዛ ያንንም ደግሞ ተወይዘሮ ሜላት ቤት እሱም ተገናኝቶ የወይዘሮ ሜላት የሆነውን ነገር ሁሉንም መለሰላት። በደስታ ተሞሉ። ምናሴና ሀኒቾ ደግሞ አብረው ቁጭ ብለው ነበር እና በወይዘሮ ባዩሽና በተምቹ እየሆነ ያለውንና እየተደረገ ያለውን ነገር ሲያውና ሲሰሙ እራሳቸውን መቆጣጠር አቅቷቸው ፍዝዝ ብለው ቀሩ። ሜላት ከምንም በላይ እንግዲህ ትክክለኛ ነገርና እውነተኛ ነገር እቤቷ መምጣቱ እያስደሰታት መሆኑ ሳለ ግን እሃንቾ ላይ የተናገራቻቸው ንግግር ልቧን እያደማ ትተክዛ፣ ፊቷ ላይ ፈገግታ እየታየ ውስጧ በሀዘን እያነባ ተቀምጣለች። ሜላት አንዳንዴ የተናገርናቸው ናቸው ንግግሮች መልሰው ህሊናችንን እንደሚያጨናንቁን እናውቃለን። ያው ግን እሃንቾ ደግሞ ከኛ ለራሱ በላይ በጣም ትረዳሻለች፣ ምክንያቱም አንዲት እናት ለአስራ ስድስት አመት ሙሉ ልጇ ጠፋች ተብሎ እንደገና ደግሞ የዛችን የሀሴትን የሆነ መረጃ ይዛ መጥታ በቴሌቪዥን ወይም በሬዲዮ ሲነገር እጅግ በጣም ነው የደነገጠችው ማለት ነው። እና ማንኛውም እናት ብትሆን እንደ ወይዘሮ ሜላት እንደምትሆን ግልጽ ነው። ሀንቾ ግን እንኳን ይህንን ቀርቶ ራሷ እንደተናገረችው የኔ ልብ እኮ በቀላል አይሰበርም አያቴ ብላት ነበርና፣ ሁሌ ለዛም ነው አሴር ሀና አንቺ በጣም ጠንካራ ነሽ፣ አንቺ ጠንክረሽ እኔን ማጠንከር እንጂ ጥንካሬንና ጀግንነትን ያገኘሁት እኮ ከአንቺና ከፋዘር ነው እያለ ሁሌ ሞራን የሆናት ነበር። ዛሬ ላይ ደግሞ የሀንዬ ልብ ቶሎ አለመሰበርና አለመድከም እንዲሁም ደግሞ የጥንካሬና የጀግንነቷን ውጤት ዛሬ ያስመስክራለች ማለት ነው። አንዳንዴ መታገስ በሕይወታችን እጅግ በጣም አስፈላጊ ነው የሚባለው ለዚህ ነው። እንግዲህ ከዚ ከድራማ በተለይ ከሀኒቾ ሕይወት እጅግ በጣም ብዙ ነገር መማር እንችላለን ማለት ነው። ሀንዬ በመታገሷ የዲኤንኤ ምርመራ አድርገው ለራሱ ትክክለኛና እውነተኛ የሆነውን ውጤቷን ለእርግብ ተቀይሮ ሲሰጥ ምንም መስሎ አልታያትም። ሌላው ቢሆን ለተንኮልና ለበቀል ብዙ ነገር ያደርግ ነበር። እሷ ግን የፈጠረኝ አምላክና የአባቴ ጸሎት፣ መቼም ቢሆን ሊጥለኝ አይችልም። አባቴ ደግሞ ከማንም ቤተሰብ በላይ እንጂ ከማንም ቤተሰብ በታች አይደለም። ለእኔ ብዙ ነገሬ ነው። የፈለግኩትን ነገር መቼ አጉድሎብኝ? በእናትም በህትም በወንድምም አክስትም አጎትም እንዲሁም ብዙ ነገር መሆን የሚችል እጅግ በጣም ጠንካራ አባት አለኝ። እኔ የኖላዊ ልጅ ነኝ ብላ እራሷን በተደጋጋሚ የምታሳምንና የምታጠነክር ልዩ ሴት ናት። ዛሬ ላይ ደግሞ ይሄ ሁሉ ጥንካሬዋ ሰዎች ለመገተትና ሰዎች ለመጣል ብዙ ነገር ሲያደርጉ ነበር። እውነት ከብዙ ሰዎች ተሰልፋ መጀመሪያ ትሆናለች። እውነት ከብዙ ጥይቶች አምልጣ አንደኛ ደረጃን ትይዛለች። ዛሬ ላይ ይህን ነገር ስላየን እጅግ በጣም ደስ ብሎናል ማለት ነው። ሰላም ሰላም፣ ውድ እየተከበራችሁ የቻናሌ ቤተሰቦች፣ እጅግ በጣም አስተማሪውና አጓጊ የሆነው የኖላዊ ድራማ አሁንም እንደቀጠለ ይገኛል ማለት ነው። የዛሬው ደግሞ ከዛሬው እጅግ በጣም ለየት የሚያደርገው ነገር ሌቦችና ስመሳዮች፣ እንዲሁም ደግሞ በሰው በሆነ ነገር የሰውን ለመዝረፍና ለመጠቀም አሰፍስፈው የነበሩ ሰዎች እንግዲህ ሰተት ብለው ወደ ሀንቾ እናት ቤትና ሀንቾ ፊት ስለቀረቡ ቀረቡ። እንዴት በጣም ደስ ይላል ማለት ነው። ወይዘሮ ባዩሽ ምን አለች? ሜሉዬ፣ እኔ እኮ አብሮ አደግ ጓደኛሽ ነኝ። በሰዓቱ ቸግሮኝ ነበረ። እኔ አንቺን የማስበው መወለድ ቋንቋ ነው እርግጥ አውቃለሁኝ እናትሽ ለእኔ ፍቅር እንደሌላት አውቃለሁ። እኔ እናንቺ ግን የአካባቢና የሰፈር ሰው እንኳን ጓደኝነታችንን እየጠሉብን ይቺ በቅሎ እያሉ እየሰደቡኝ፣ አንቺ እናትሽ ስላላት እኔ ትንሽ በድህነት ስላደግኩኝ ብዙ ጫናዎችን አሳልፌ ያለሁኝ። ምክንያቱም ብዙ ጊዜ በቃ የደሃ ልጅ ይቺ የምትቀይረው የምትለብሰው የላት እየተባልኩ ብዙ ነገር አሳልፌ ያለሁ ያንን ሁሉ ክፋቴን እምባዬን ሁሉ ሰዎች ፊት እንደምንም ምንትን ብዬ አንቺ ፊት ነበር እምባዬን ለራሱ ማፈሰው። እኔ ያንቺ ገንዘብ የኔ ይመስለኝ ነበር። በእርግጥ ለአስራ ስድስት አመት ሙሉ ፎቶ ታቅፈሽ እያለቀሽ የወለድሻት ሀና ከሰላምዬና ከምላሴ የተለይታ አንቺ ደግሞ ደምን ባያለቀሽ፣ እኔ ይህንን ተንኮል ማድረጌ እጅግ በጣም ያሳዝናል። ሜሎዬ የኔ ባል ሁል ጊዜ በጥፊ ከመደብደብ ውጭ ሌላ የሚያውቀው ነገር የለም። ይሄ ውድሜ ካንች በላይ እንጂ ካንች ታናሽ አይደለም። አንቺ እንኳን እነዚህ ልጆች ወልደሽ አፍርተሽ የዱሮ ቤታችሁን ሽጣችሁ የራሳችሁን ህይወት እየኖራችሁ ቤቱ ምን ይበላ ምን ይጠጣ እያልሽ እንትን ስትይ እኔ በጣም ተሰማኝ። ይሄ ማድረጌ እጅግ በጣም ስህተት ነው። የዛኔ እናንተ በቸገራችሁ ሰዓት እኔ አምስት መቶ ብር አበድሬ ስትየኝ ሰጥቼሽ ነበረ። ያንን ብር ስጪ ለማለት ፈርቼ፣ ያው በዛን ሰዓት አምስት መቶ ብር ብዙ ስለሚሰራ በቃ የእህቴ ገንዘብ ነው በማለት ይሄን ነገር አቅጄ እንድበቀልሽ አደረግኩኝ። እና በጣም ይቅርበኝ። መቼም ለይቅርታ የተዘረጉ እጆች መልሰው ሊታጠፉ አይችሉም። ስለ ቸገረኝና ስላጣሁ ብቻና ብቻ ነው እንደ አድርግሌ ብዬ ብልሽ እውነት ለመናገር በልጅሽ ሀሴ ታይምሮች ስለተጠመደ የኔን ችግር ቶሎ ትፈጽምልኛለሽ ብዬ ስላላሰብኩኝ ይሄንም መንገድ ተጠቀምኩኝ። ተምቹንም ቢሆን ከሀና አባት ጋራ የሀናን መስቀልና ፎቶግራፍ ሰርቆ እንዲያመጣልኝ ገንዘብ ከፍዬ እኔ ነኝ ያዘዝኩት በጓደኛው በኩል ብላ ተናገረች። እውነት ሜላት በጣም ደንግጣ የወይዘሮ ባዩሾች የወይዘሮ ባዩሽ ንግግር በጥሞና እያዳመጠቻት ካል ሳለ የጓደኛዋ መቸገር እንደዚህ በዚህ ልክ ገንዘባታ የሜላት የሆነን ነገር ለመውሰዷ ልቧን ሰብሯታል። ከዛ ሜላትም ደግሞ በፊቷ ፈገግታ እየታየ በውስጧ እያነባች የወይዘሮ ባዩሽ ጓደኛዋን ታሪክ አዳመጠቻት። ከዛ ባዩሽዬ፣ ምን ያህል እንደምወድሽ ና ከሰፈሮቹ ለየት ያሉ ልጆች ለእኔ እንደሆን ሽ በተለይ ሚስጥረኛዬ፣ ብዙ ነገሬ እማዬ ስታባረኝ እማዬ ጋር ተጣልተን ሩጬ አንቺ ቤት እንደማመልጥ ከዛም በኋላ ካገባሁኝ በኋላ ልጄ ሀሴት ብትሆን አክስቴ እያለች ወደ አንቺ ከመምጣቶች ቅዳሜ ና ሆር መቼ የትቀመጥ ነበር። ሀሴት እዬ ውሰጅኛ አክስቴ ጋር እያለ አንቺ ጋር አይደል እንደ ጊዜ እንሳሳልፍ ሰላም እዬ ብቻ ለአንቺ ጥሩ አመለካከት የላትም እንጂ የኔ ልጆች እኮ አንቺን እንደ እህቴ እንደ ክስቴ አድርገው ነው የሚያስቡሽ፣ ብላ አለቻት። እና ይሄ እንዴት እንደዚ ልታረግ ትቻያለሽ? ለአስራ ስድስት አመት ሙሉ ልቤ ተሰብሮ በሀዘን ተቀምጬ ደስታ የለኝ ለምናሴና ለሰላም እንኳ ትክክለኛ ፍቅር ሳልሰጣቸው በሆነ ደስታ ጊዜ ትዝ ስትለኝ ሩጫ ህጅ የምኝታ ቤት ፎቶ ይዤ እንድማለቀስ እያወቅሽ በደካማ ጎኔ ይሄ መጠቀምሽ በጣም ያሳዝናል ብላ አለቻት። ለማንኛውም ምን ያሁን ብር ሳይሆን የምፈልገው ፎቶግራፌንና የልዤን ሀናን መስቀል አምጪ ትክክለኛ ልጅ መሆኗን ላረጋግጥና እርግብን ደግሞ ልኳን አስገብቼ ነው እንጂ እንደዚህ ተጫውታብኝ ዝም ብዬ አለቃትም አለች። ከዛ እርግብ ደግሞ የወይዘሮ ባዩሽ ዘመድ ስለሆነች ፈጽሞ ሜሉ ይህን አታደርጊውም። ዋናው ነገር ሳይረፍድ እውነታውን መናገሬ ነው። እርግብን ምንም ልታደርጊያት አትችልም እያሉ ሲከራከሩ፣ ተምቹ ደግሞ ከወይዘሮ ባዩሽ የተቀበላትን የሀኒቾን መስቀልና ፎቶግራፍ እንዲሁም መረጃዎች ለወይዘሮ ሜላት ሲያሳያት አሁንም ውስጧ ደም እንባ እያለቀሰ በአይኗ ፈገግታን እያየች ትገኛለች። ሀነች እንደ ወትሮዋ ስራዋን ጨርሳ ከምላሴ ጋር ቁጭ ብላ ነበርና ሲጨቃጨቁ ጩኸት ሲሰሙ ከምኝታ ክፍል ወጥተው ወደ ሳሎን ሲመጡ ወይዘሮ ባዩሽና ተምቹ ስለሀኒ ጉዳይ እያወሩ የሀንቹ የሆነ መረጃ ይዘው መጥተው ከወይዘሮ ሜላት ጋር ይጨቃጨቃሉ። ምናሴ መቼም ሁሌ የትንሽ ሽማግሌ ነውና እማዬ አክስቴንም ይሄን ያህል ልትቀየም ያታትችም። ምክንያቱም ትክክለኛና እውነተኛ ሰው ስለሆነች ጥፋቷን መታ ተናግራለች። ተምቹም ደግሞ የሀንቹ አባት ስለታመመ ለሀንቹ አባት ብር ፈልጎ ያብር ስሳቸው ጋር መድረሱን እንጂ ይሄ ፎቶና መስቀል ለሀና የጠቅማት የጉዳት የሚያውቀው ነገር የለም። እንደኔ ሁለቱም በነሱ ቦታ ቢሆን በወደዱት እና በሚቀርቡት ነገር ላይ ይሄን ማድረጋችን የማይቀር ነገር ነው። እማዬ ሚዛናዊ ሁኝ። ዋናው ነገር ደግሞ አሁን እውነቱ መጋለጡ ነው ብሎ እናቱን ተቆጣት። ባዩሽ ቀጥላለች። ና እውነቱን ካወራሁኝ አይቀር ዶክተሩ ዲኤንኤ ውጤቱንም እንዲቀይረው ያደረግኩት እኔ ነኝ ብላ ይፋውን አፈረጠችው። ባዩሽ እኔ በክፉ ስታደርጊ ሀንዬ ላይ ይሄንን ኩላ ወጥመድ ስታደርጊ በጣም ደብረሽ የነበር እውነት። አሁን ደግሞ የሰው ልጅ የማይሳሳት የለምና እውነቱን ተናግራ ከወይዘሮ ሜላትና ከሀንቾ ጋር ያላትን ጉዳይ ለመጨረስ እንግዲህ ከፍ ዝቅ እያለች ትገኛለች ማለት ነው። ሜላት ያው ብዙ ጊዜ ባዩሽ ትናገራለች። ሜላት ደካማ ጎኗ ሀሴት ስለገባንባት እንጂ በቤተሰቦቿ ምንም ይሁን ምንም ድርድር እንደሌላት እንዲሁም ደግሞ እውነታን ካወቀች ያንን ሰው በምንም አይነት መልኩ እንደማታሳልፍና ሁሌ ለበቀል እንደምታጋልጠው ተናግራለች ማለት ነው። እንግዲህ ከአሁን በኋላ ያለው ቆይታቸው ከባዮች ጋር ምን ይሆን? እህትነታቸው አእምሮ ይቀጥል ይሆን? ወይስ አሁንም ሌላ ነገር ታደርገኛለ ብላ ጠርጥራ ባዩሽ ና ሜላት ጓደኝነታቸው እዚህ ጋ ላይ ያቆም ይሆን ወይ? ተምቹ ደግሞ ምንም ያደረገው ነገር የለም። ያህና ፎቶግራፍ እና መስቀል ለእሷ ምን ያህል ዋጋ እና መሰረት እንዳለው ባያቅም ያው ያንን ነገር ለሰውም ቢሸጠው ገንዘቡን አምጥቶ ግን ለ አሴር ነው የሰጠው አሴር ደግሞ ያንን ገንዘብ ተቀብሎ ለሀኒቾ ነው የሰጣት ማለት ነው እና ብሩም ደግሞ ለአባቷ ማሳከሚያ ሆነ እንጂ ተምቾ እንግዲህ የህንን ፎቶ ሽጦ እንዲሁም ደግሞ መስቀሏንም በገንዘብ ለውጦ አምጥቶ ለራሱ ተጠቅሞ ቢሆን በጣም ከባድ ነበር ገንዘቡም ሊያመጣውም አይችልም ፎቶም ሊያመጣው አይችልም ግን እዛው በዛው የተሳሰረ መሆኑ እጅግ በጣም ነው የጠቀማቸው ማለት ነው። ውድ የቻናሌ ቤተሰቦች ሀንዬ እንግዲህ ከብዙ ጭንቀት በኋላ እውነታው ራሱ ሆን ብሎ ፍርጥርጥ ብሎ ስለወጣ እጅግ በጣም ደስ ብሎናል። ወይዘሮ ባዩሽ ደግሞ እንግዲህ ሜላት ብዙ ነገር ሳታደርግብሽ፣ በቀልም በበቀል ሳትመልስብሽ መተሽ ራስሽ የወሰሽውን ብርና በይቅርታ ወደ ቤቷ ስለመጣሽ ለኛም እጅግ በጣም አስተማሪ ነው። ሀንቹና ምናሴ እንግዲህ ያም ሆነ ይሄ እጅግ በጣም ደስ ብሏቸዋል ማለት ነው። ውድ የቻናሌ ቤተሰቦች በቀጣይ ፓርት እንግዲህ ምን እንጠብቅ? የሀንቹ አባት ተሆስፒታል ወጥተው እንደ በፊቱ ለአሴር የሚመክሩት ለትውልድ የሚመክሩት ትምህርት እንዲቀጥልልን እንፈልጋለን ማለት ነው። ሀኒዬ ካአሁን በኋላ እንግዲህ የወይዘሮ ሜላት ከቤተሰቦቿ አንደኛው ፓርት ሆናለች ማለት ነው። እጅግ በጣም ደስ ይላል። ወይዘሮ ባዩሽና እርግብም በዚህ ልክ ተዋርደው የእጃቸውን ስላገኙ እጅግ በጣም በጣም ነው ደስ ያለኝ ማለት ነው። ውድ የቻናሌ ቤተሰቦች በድጋሚ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። የኖላዊን ድራማ እንግዲህ ሁላችንም እያየን ልንማርበትና ብዙ ነገር ልንገነዘብበት ይገባል ይገባል ማለት ነው። በቀጣዩ ፓርት እስከምንገናኝ ሰላም አሌይኩም ወራህመቱላሂ ወበረካቱሁ።